በዚህ ዘመን በፍጥነት ሀብታም መሆንና በፍጥነት ገንዘብ መስራት ከፈለግን ማወቅ ያለብን አንድ ሚስጥር አለ። ያም ሚስጥር ካችንግ ትሬንድስ ይባላል። እጅግ ቢሊዮን ዶላር ካምፓኒዎች ቢውል ካደረጉ ትልቅ ቢሊዮኖች የተማርኩት ነው። ከችም ትሬንስ ማለት ቀድመን መገኘት ወይ ደግሞ ቀድመን ኦፖርቹኒቲ ላይ መገኘት ማለት ነው። እኛ ሶሻል ሚዲያ ማርኬቲንግ ላይ ወይ ደግሞ ዲጂታል ማርኬት ላይ ቀድመን በመገኘታችን በዛ የተጠቀምንበት ብዙ ነገር አለ። አሁን ቀጣይ ቀድማችሁ ከተገኛችሁ ሀብታም የሚያደርጋችሁን አንድ ነገር እነግራችኋለሁ። እሱም አርቲፊሻል ኢንቴሊጀንስ ነው። ስፔሻሊ አሁን ኦንላይን ላይ አፖርክ ላይም እንዲሁም ደግሞ ሌሎች ኢንተርናሽናል ክላይንቶች ጋር የመስራት እድል ባለንበት በዚህ ዘመን እንዲሁም ደግሞ የውጭ ኮምፓኒዎች ወደ ኢትዮጵያ ውስጥ እየመጡ ባሉበት በዚህ ዘመን ካፒታል ማርኬት እየተከፈተ ባለበት በዚህ ዘመን እኛ በዚህ አርቲፊሻል ኢንቴሊጀንስ እውቀታችንን ቀድመን ከተገኘን ገንዘብ በፍጥነት የማንሰራበትና ከሌላው ጊዜ በተሻለ መጠን ክሬት የማናደርግበት ምንም ምክንያት የለም። በየትኛው ወይ ደግሞ በየትኛው በምን መልኩ አርቲፊሻል ኢንቴሊጀንስን ቢዝነሶች ላይ አፕላይ በማድረግ እንዴት ገንዘብ ሜክ ማድረግ እንደምንችል የምናሳያችሁ በዚህ ቪዲዮ ይሆናል ማለት ነው። ይህ ቪዲዮ እስከመጫሻው ካያችሁ አርቲፊሻል ኢንቴሊጀንስ መሬት ላይ ወርዶ ለድርጅቶች ወይ ደግሞ ካምፓኒዎች እንዴት ነው ገንዘብ ክሬት የሚያደርገው የሚለው በትክክል የምታዩበት ይሆናል ማለት ነው። ስለዚህ ቪዲዮን እስከ መጨረሻው ተከታተሉ። ላይክ ወይም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቀጣይ ኖቲፊኬሽኖች ሲመጡ እንደዚህ አይነት ህይወት ቀያሪ ድሙቀት ሰጭ የሆኑ ቪዲዮዎችን ስንለቅ እንድትከታተሉ እድሉ ይሰጣቸዋል ማለት ነው። አሁን ቀጥታ ወደ ቪዲዮ እንግባ። ብዙ ጊዜ አስተውላችሁ ከሆነ ለምሳሌ ያክል ማርክ ዙከንበርግ ሶሻል ሚዲያ ወይ ደግሞ ፌስቡክን ክሬት በሚያደርግበት ጊዜ ኦልሞስት በ2000 መጀመሪያዎቹ አካባቢ ነው ፌስቡክ ክሬት የተደረገው። ፌስቡክ ክሬት ሲደረግ የዛን ሰዓት ሌሎች ሶሻል ሚዲያ ፕላትፎርሞች አልነበሩም። ያ ማለት ማርክ ዙከንበርግ ቀድሞ ለዛ ሶሻል ሚዲያ ፕላትፎርም ክሬት በማድረጉ ዘ ያንገስት ቢሊየነር መሆን ይችላል ማለት ነው። ጀፍ ቤዞ በ1990ዎች ውስጥ ነው የመጀመሪያውን የአማዞን ዌብሳይት ቢውል ሊያደረገው። በዛ ሰዓት ኢኮሜርስ ምን እንደሆነ ባልታወቀበት ጊዜ ኢኮሜርስ ወይም ደግሞ ኢቨን ዌብሳይት ላይ ራሱ መሸጥ ምን እንደሆነ እንኳንኛ ነጮቹ ባላወቁበት ጊዜ ሰክሰስፉ የሆነ ኢኮሜርስ ካምፓኒ በዛን ሰዓት ቀድሞ በመገኘቱ ነው ዛሬ ሪቸስት ፐርሰን የሆነው ማለት ነው። ኢቨን ቢል ጌትስ የዛን ሰዓት ስለ ኮምፒውተርና ስለተለያዩ ቴክኖሎጂዎች በሚናገርበት ጊዜ አንድ ቶክ ሾ ላይ ቀርቦ ሲጠየቅ ቶክ ሾ የሚያቀርበው ወይ ደግሞ ጠያቂው ሰው የራሱ ሙድ እያያዘበት ነበር። ይህ ኮምፒውተር ምንድን ነው ወይ ደግሞ ይህ ቴክኖሎጂ ምንድን ነው እያለ ማለት ነው። የዛን ሰዓት የሳቀበት ወይ ደግሞ ሙድ የያዘበት ሰው ዛሬ መልሶ ማነው የሚሰቅበት? ቢልጌትስ ነው ማለት ነው። ስለዚህ ቀድማችሁ እስካልተገኛችሁ ድረስ ማርኬቱ ሳቹሬትድ ካደረገ በኋላ መግባት ልክ አሁን ሶሻል ሚዲያ ማኔጅመንት ሁሉም በየጓዳውና በየቦታው እየተከፈተ ባለበት በዚህ ዘመን ሶሻል ሚዲያ ማርኬቲንግን እንደኛ ለአስር ዓመት ቆይታችሁ ኤክስፐርት ሆናችሁ ፐርሰናል ብራንድ ቡልድ አደርጋችሁ ራሳችሁን ፖዚሽን አደርጋችሁ ወይ ደግሞ ሪዛልት እያመጣችሁ ካልሆነ ኮምፒውት ማድረግ ከባድ ነው ማለት ነው። አሁን ቀጣዩ ትልቁ ጎልድ ረሽ ወይ ትልቁ ወርቅ የሚቆፈርበት የቴክኖሎጂ ዘመን ሶፍትዌር አደለም፣ ኢቨን ሶሻል ሚዲያ ማርኬት ዲጂታል ማርኬቲንግ አደለም፣ አርቲፊሻል ኢንቴሊጀንስ ነው። ስለዚህ አርቲፊሻል ኢንቴሊጀንስ ቤት ቤት መልኩ ስፔሻል ቢዝነሶች ላይ እንዴት አፕላይ ይደረጋል? እኛ በቅርቡ አርቲፊሻል ኢንቴልጀንስ ኤአይ አውቶሜሽን ሰርቪሶችን ለባንክ ለፋይናንሻል ሰርቪስ እንዲሁም ለኢንሹራንስ እንዲሁም ደግሞ ሌሎች ለኮንስመር ጉድስ ላይ ለሚሰሩ ትልልቅ ብራንዶች ፕሮቫይድ ማድረግ ከምንጀምርባቸው አንዱ የፕሮዳክት ሴክሽናችን አንዱ ነው ማለት ነው። ስለዚህ የመጀመሪያው ኤአይ ኦፖርቹኒቲ የቱጋ እንዳለ ልንገራችሁ። ኤአይ ኤጀንስ ይባላል። ኤአይ ኤጀንስ ማለት ለምሳሌ ክል ድሮ የስልክ ጥሪዎችን የሚያደርጉት ሰዎች ናቸው። የኮል ሴንተር ላይ ያሉ ሰዎች ናቸው። ኦልሬዲ አሁን እየተሰራበት ያለውና ከዚህ በኋላ በብዛት የሚሰራ የሚሰራበት የስልክ ጥሪዎችን የሚያደርጉት አርቲፊሻል ኢንቴሊጀንሶች ና ኤአይ ኤጀንቶች ይሆናሉ ማለት ነው ያ ማለት ከስተመር ኮምፕሌንት ሲኖራችሁ በትክክል እንደ ሰው ሆኖ ችግራቸውን አዳምጦ ተረድቶ የሚፈታው 24 ሰዓት ሳይደክመው የሚሰራው አርቲፊሻል ኢንቴሊጀንስ ነው ማለት ነው የሴልስ ጥሪዎችን የልስት ካምፓኒ ከሆናችሁ አርል ኤአይ ኤጀንት ሴልስ ሲስተም ኢምፕሊመንት ካደረጋችሁ ልክ ሊዱ እጃችሁ ላይ እንደገባ ሲስተም ላይ እንደገባ በደውለው የሚያናግሩት ኤአይ ኤጀንቶች ናቸው አይልክ እንደ ዌብሳይት ወይ ደግሞ እንደ ማሽን አይደክማቸው አይሰለቻቸው ስለዚህ ይህን አንዱ ኤአይ ኤጀንትስ ወደፊት በቀጣይ አስራ አምስት ዓመታት ውስጥ ኤአይ ኤጀንትን ኢምፕለመንት ያደረገ አንድ ኢንተርፕነረር ቢሊዮን ዶላር ካምፓኒ ብቻውን ማቆም ይችላል። የሚባለው ለዛ ነው። ስለዚህ አንደኛው የኤአይ ኦፖርቹኒቲ ጎልድ ረሻ ያለው ኤአይ ኤጀንቶችን ቢዝነሶች ላይ ኢምፕሊመንት በማድረግ ማለት ነው። ሁለተኛው ትራንስሌሽን ሰርቪስ ነው። ትራንስሌሽን ሰርቪስ ማለት ለምሳሌ አሁን አፖርክ ላይ ራሱ ከፍተኛውን የስራ ድርሻ እያገኙ ያሉት ቋንቋ ትራንስሌት የሚያደርጉት ናቸው። ኢትዮጵያ ውስጥ እንግሊዝኛ ወደ ትግርኛ፣ ወደ ኦሮምኛ፣ ወደ አማርኛ፣ ወደ አፋርኛ ትራንስሌት የሚያደርጉ ሰዎች ስቲል ፖርክ ላይ በዶላር ገንዘብ እየሰሩ ነው። በዌብሳይቱ ገንዘብ መስራት የፈለገ የኢኮሜርስ ካምፓኒ ሊሆን ይችላል፣ ኮንሱመር ትልቅ ብራንድ ሊሆን ይችላል፣ ኤጀንሲ ሊሆን ይችላል፣ የሰርቪስ ካምፓኒ ሊሆን ይችላል፣ ዌብሳይቱ ላይ ያለው ቋንቋ ትራንስሌት መደረግ መቻል አለበት። ስለዚህ አርቲፊሻል ኢንቴሊጀንስ ያንን ዌብሳይት ላይ ያለውን ቋንቋ ትራንስሌት የማድረግ ዶክመንትን ትራንስሌት የማድረግ ኢሜልን ትራንስሌት የማድረግ ስራ የሚሰራው ማን ነው ማለት ነው? ኤአይ ነው ማለት ነው። ስለዚህ የትራንስሌሽን ሰርቪስ ሰርቪሳችን ላይ ኤአይዎችን መጠቀም እንችላለን ማለት ነው። ሶስተኛው ኤአይ ቢዝነስ አውቶሜሽን ምን ማለት ነው? ኤአይ ቢዝነስ አውቶሜሽን ኤችአር የሚሰራውን ስራ ሰዎቹን መቅጠር፣ ሪክሩት ማድረግ፣ ሲቪያቸውን ፊልተር ማድረግ ከዛ በኋላ ኮንትራት መላክ ከዛ ደግሞ ወደ ከካምፓኒ ጋር መጥቶ እንዲፈራሩ የማድረግን ስራ ኤአይ ኤችአር ይሰራዋል ማለት ነው። ኢቭን አሁን ቀጥሎ እየተሰራበት ያለው የካምፓኒ ሲዮ ካምፓኒ የሚመራው ራሱ አርቲፊሻል ኢንቴሊጀንስ ነው። አስቡት ሰዎች እንታምማለን፣ ይደክመናል፣ ኢሞሽናሊ እንጎዳለን፣ ተስፋ እንቆርጣለን። የተለያየ የሰው ልጅ ደካማ ማንነት በውስጣችን ስላለ ለድርጅት የሚያዋጣው በማሽን እና በአርቲፊሻል ኢንቴሊጀንስ ቢያሰራ ነው። ስለዚህ የኤአይ ሲዮ በቅርቡ ሲዮዎቹን ሁሉ ይተካል ይባላል ማለት ነው። ሶስተኛው ኤአይ ማርኬቲንግ አውቶሜሽን ነው። እኛ ቦት ላይ የምንሰራው ማለት ነው። ኤአይ ማርኬቲንግ አውቶሜሽንስ ምንድን ነው? የማርኬቲንግ እንቅስቃሴ ፌስቡክ አድቨርታይዝመንት አድቨርታይዝመንቱ ትራክ ማድረግ በትክክል የተለቀቁ ማስታወቂያ ከሚያመጣው ገቢያ አንጻር ኮስቶ አኳያ ከስተመር ገና እየበለጠ መጥቶ ኪሳራ እያመጣ ከሆን ያንን አጅስት ማድረግ ከተለያዩ የሶሻል ሚዲያ ፕላትፎርሞች ጋር የሚወጡትን የማስታወቂያ አይነቶች ቫሪ ቫሪሽን ክሬት በማድረግ 10፣ 15፣ 20 ማስታወቂያዎች አንዳንዴም 500፣ 600 ማስታወቂያዎችን አንድ ፌስቡክ ፕላትፎርም ላይ ኤአይ ማርኬቲንግ ኦቶሜሽኑ ዲፈረንት አዶችን ቴስት በማድረግ የትኛው ውጤታማ የሚሆነው ደንበኛ እንደ ማግኔት ስቦ የሚያመጣው የትኛውን ብሎ በማጣራት ስራ እየሰራ ኤአይ ማርኬቲንግ ኦቶሜሽን ነው ማለት ነው። ኢሜል ማርኬቲንግ ላይ ያለ፣ ኤስኤምኤስ ላይ ያለ፣ ዌብሳይት ላይ ያለ፣ ይህ ሁሉ ኢንቴግሬት አድርጎ የሚሰራው የኤአይ ማርኬቲንግ ኦቶሜሽን ነው። ስለዚህ ኤአይ ማርኬቲንግ አለ፣ ኤአይ ቻት አለ፣ ኤአይ ሲዮ አለ። ከዛ ደግሞ ኤአይ ፋይናንስ አለ። ፋይናንሻል ፕላኒንግ የድርጅትን ፋይናንስ ያለምንም ስህተት ለታክስ ስህተት ታያጋልጠን ከመንግስት ወይም ደግሞ ከገቢዎች ጋር ሳያጣላን ስራዎችን መስራት የምንችለው ኤአይ ፋይናንሲንግን ኢምፕሊመንት ስናደረግ ነው ማለት ነው። ወደ ቀጣይ ኤአይ ፖድካስት ሰርቪሶች አሁን የኤአይ ፖድካስቶች ተጀምረዋል። ያ ማለት ምንድን ነው? ኤአይ ገስቶችን ቀጥሎ ገስቶችን ራሱ ኢንተርቪው ያደርጋል ወይም ደግሞ ሁለት ኤአይዎች እንደ ገስት ሆነው አለማችን ላይ አነጋጋሪ የሆኑ ቶፒኮችን ኮንቨርሴት በማድረግ ፖድካስት በጆሮችን የምናዳምጠው ለእኛ የተመጠነና አእምሯችንን ልባችንን መሳብ የሚችል ኮንቨርዜሽን ክሬት ማድረግ ይቻላል ማለት። ስለዚህ ቀጣዩ ኤአይ ፖድካስት ሰርቪስ ነው። ሌላው ኤአይ ዳታ ቪዥዋላይዜሽን ላይ ዳታ አናሊቲክስ እዚህ ቪዲዮ የዳታ አናሊቲክስ ባለሙያዎች ከሆናችሁ ሶፍትዌር ኢንጂነር ከሆናችሁ ወይ ደግሞ ማቴማቲሺያን ከሆናችሁ ኤአይ ዳታ ቪዥዋላይዜሽን አንዱ ትቀጣይ የኤአይ ጎልድ ረሽ አንዱ አካል ነው ማለት ነው። ያ ማለት ምንድን ነው? ሰዎች የባንክ ዳታዎች ሊኖሩ ይችላሉ የ የካምፓኒ ዳታ ሊሆን ይችላል። የፋይናንሽል ዳታ ሊሆን ይችላል። የገቨርንመንት ዳታ ሊሆን ይችላል። የዲሞግራፊክ ወይ ደግሞ ገቨርንመንት ላይ ያሉት ሰብስቦ ሪሰርች የተሰሩባቸው ዳታዎች ሊሆኑ ይችላሉ። ያንን ቪዥዋላይዝ የሚያደርገው ኤአይ ነው። ስለዚህ ኤአይ ዳታ ቪዥዋላይዜሽን አንደኛው ሰዎች በቀላሉ ዲሲዥን ሜክ እንዲያደርጉ የሚያስችላቸውን የዳታ ቪዥዋላይዜሽን የሚሰራው አንዱ የኤአይ ሴክሽን ሴክተር ነው። በዛም ያንን ሰርቪስ ፕሮቫይደር ማድረግ ገንዘብ ሜክ ማድረግ እንችላለን ማለት ነው። ሌላው እንግዲህ በጣም በሚያሳዝን ሁኔታ ኮደሮችን ወይ ደግሞ ሶፍትዌር ዴቨሎፐሮችን፣ ዌብ ዴቨሎፐሮችን፣ ዌብ ዲዛይነሮችን እንጀራ የሚጋፋው ኤአይ ዌብሳይት ዴቨሎፐር ነው። ለምሳሌ ያክል እኔ አሁን ቴስት እያደረግኩት ያለው ቴን ዌብ ዶት አይኦ የሚባል ኤአይ ዌብሳይት ቢልደር አለ። ያ ማለት ምንም አይነት ኮደር ወይም ደግሞ ወርድ ፕሬስ አያስፈልጋችሁ፣ የራሳችን ዌብሳይት ቢልድ ማድረግ የምትችሉባቸው ዌብሳይቶች አሉ ማለት ነው። ዌብሳይት የቢዝነስ ቢዝነስ ካርድ ነው። ዌብሳይት የሌላቸው ቢዝነሶች ወደፊት ኤግዚስት አያደርጉም። ኤግዚስት ካያደርጉም ኮምፒት ማድረግ አይችሉም። ከዛ ደግሞ ዌብሳይት ብቻ መኖሩም ደግሞ ዋጋ ያለው ዌብሳይታችሁ ወደ ቢዝነስ ኮንቨርት ካላደረገ ከስተመር ሲመጣ ከስተመሩን እጁን ይዞ ስቴፕ ባይ ስቴፕ ከስተመሩን ስለ ፕሮዳክታችሁና ሰርቪሳችሁ በማስተማር ሁለተኛ ደግሞ ኤዱኬት ካደረገ በኋላ ካስተማረ በኋላ ደግሞ የነሱን ዳታ ወይም ደግሞ መረጃ በመውሰድ ለሴልሶች በማቀበል ሴልሶች ደውለው ክሎዝ እንዲያደርጉት በማድረግ አሁን በእኛ ኬዝ ደግሞ ኤአይ ጀንቶች ጋር መረጃውን በመስጠት ኤአይ ጀንቶች ደውለው ክሎዝ እንዲያደርጉ በማድረግ ገንዘብ መስራት የማይችል ዌብሳይት የዓለማችን ትልቁ ገንዘብ አምራች የሆነው የገንዘብ ቱል ዌብሳይት ነው። ኢትዮጵያ ውስጥ ስንቶቻችንን ዌብሳይት ለማሰራት ብዙ ኤነርጂና ጊዜ ዌብሳይት ለሚሰሩ ሰዎች የምናባክል እንደ ቢዝነስ ኦውነር የዌብሳይት ጥቅሙ ያልገባን ጥቅሙ ከገባን በኋላ ዌብሳይት ከሰራን በኋላ ደግሞ ዌብሳይት ማቆማችን ብቻውን ራሱን ችሎ ትልቅ ስኬት አድርገን የምንቆጥር ዌብሳይታችን ኦፕቲማይዝ መደረግ እንዳለበት ያልተረዳን ሞባይል ኦፕቲማይዝድ ነው ወይ ስፒዱ ፈጣን ነው ወይ በትክክል ዛሬ የተቀመጡት ኮፒዎቹ፣ ጽሁፎቹ በትክክል የእኛ ምርትና አገልግሎት ብራንድን ይወክላሉ ወይ መሸጥ ይችላሉ ወይ ኮንቨርት ማድረግ ይችላሉ ወይ ወደ ገንዘብ መቀየር ይችላሉ ወይ የእኛ ምርትና አገልግሎት ወደ መሬት አውርዶ ወደ ገንዘብ መቀየር ይችላሉ ወይ ብለን የምንረዳ ስንቶቻችን። ስለዚህ የመጨረሻው ያስቀመጥኩላችሁ ያዘጋጀላችሁ የኤአይ ሴክሽን እንግዲህ የምንሆነው ማለት ነው ኤአይ ዌብሳይት ቢልደርስ ሆናል የኤአይ ችሎታችሁን የኤአይ እውቀታችሁን ፎር ፍሪ ቻትጂፒቲ ላይ ቢያንስ በቀን 230 ደቂቃ ከቻጅቢቲ ጋር የተነጋገራችሁ ስለ ኤአይ አውቶሜሽን አሁን ስላነሳቸው ሰርቪስ ሴክሽኖች እየጠየቃችሁ መማር ትችላላችሁ። ዩቱ ላይ የተለያዩ ኮርሶች አሉ፣ መውሰድ ትችላላችሁ። ስለዚህ ቀድማችሁ የኤአይ እውቀታችሁን በማስፋት ነገ ከትልልቅ ብራንዶች ጋር፣ ከትልልቅ ካምፓኒዎች ጋር መስራት የምትችሉባቸውን ኦፖርቹኒቲ አሁን ተጠቀሙ። ጊዜው ካለፈ በኋላ ድሮ እኛ እኔ ፌስቡክ አድቨርታይዝመንት ለካምፓኒ ለመቸት ሲሄድ ምንም አይደርግልኝም ብዙ ጊዜ ተብያለሁ። ፌስቡክ ፖስት ማድረግ ምን ያደርግልናል፣ ቲክቶክ ምን ያደርግልናል ተብለናል። እኛ እኔ የዲጂታል ማርኬቲንግ ኤጀንሲ የጀመረው የነው የዲጂታል ማርኬቲንግ ኮንስልተንሲ ኦልሞስት ላለፉት ስድስት ሰባት ዓመታት ሰርቻለሁ። በእኛ ጊዜ እኛ ኤርሊ ሆነን ስንጀምር ዓለም ብዙ ርቆ ቢሄድም እኛ ገና ገር ስላልተለመደ ያ ነገር ዋጋ አልተሰጠው ነበር። አሁን ግን እጅግ ዋጋ ዋጋ ሰጠት። አንድ ካምፓኒ ሶሻል ሚዲያ ፕሬሰንስ የለውም ማለት ሶሻል ሚዲያ ላይ አክቲቭሊ ኮንቴንት ክሬት አላደረገም ማለት ዳይኖሰር እንደሚሆን የተደጋገጠና ትርፋማ መሆን መቼም እንደማይችል የተረጋገጠ ስለሆነ ማለት ነው። ስለዚህ እና አሁንም ኖርማላይዝ ተደርጎ ኮምፒቲሽን በዝቶ ማርኬቱ ሳችሬት ከማድረጉ በፊት ኤአይን ማስተር በማድረግ ወጣቶች እድላችሁ መፍጠር ትችላላችሁ። በዚህ ዘመን ማርኬተሮች፣ ኮደሮች ያገኙትን ገንዘብ እናንተ ማግኘት ትችላላችሁ ማለት ነው። ሶፍትዌር ዴቨሎፐሮች እጃቸው ተስሞ እንደሚሰሩ ትልልቅ ክሬቲቭ ላይ ያሉ ኤዲተሮች ሊሆን ይችላል፣ ግራፊክ ዲዛይነሮች ሊሆን ይችላል፣ አኒሜተሮች ሊሆን ይችላል፣ ጥሩ የሆነ ክፍያ ተከፍሏቸው መስራት የሚችሉ የቻሉ ያለበት ምክንያት ምንድን ነው? ዘመኑ የሚዋጀውን ስኪል ወይም ክህሎት ስላዳበሩ ነው። ማስተርስ ሳያስፈልጋቸው፣ ዲግሪ ሳያስፈልጋቸው፣ ዲፕሎማ ሳያስፈልጋቸው። ስለዚህ የዚህ ኦፖርቹኒቲ ተጠቃሚ እንድትሆኑ አርቲፊሻል ኢንቴሊጀንስን እንደ ድርጅትም እንደ ግለሰብም ኢምብሬስ አድርጉት። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ አድርጉ፣ ኖቲፊኬሽን በትኗን ተጫኑ ሁሉ ጊዜም እናንተን በማርኬቲንግ በቢዝነስ እውቀት ለመመገብ ሁሌ ዝግጁ ነኝ። ትልልቅ አሉ ከተባሉ አዲስ አበባ ውስጥ ኢትዮጵያ ውስጥ አሉ ከተባሉ ክሬቲቭ ከሆኑ ታለንቶች ጋር እንደ ማርኬቲንግ ኤጀንሲ እንሰራለን። በተለያዩ ጆብ ኦፖርቹኒቲዎች ሲኖሩ መተን እናንተ ጋር ያንም ጆብ ኦፖርቹኒቲ እናሳውቃለን። ስለ አዳመጣችሁኝ በጣም አመሰግናለሁ። በቀጣይ ቪዲዮ እንገናኝ። ቸርንሰብት